ሩ ይሄ ውሸት የማይሰለቸው ቡድን በአንድ ወቅት እኮ ነግሬያቸዋለሁ። ድሮን ከነ ፓይለቱ መተንጣል ነው ያለ ነው አይደለ? እስከዚህ ድረስ እኮ ነው የዋሸው። ድሮን ፓይለት አለው እንዴ ምናምን የሚለው የሚያውቀው ነው፣ የማያውቀው ግን ይደናገራል። ስለዚህ ውሸት አይሰለቸውም። ውሸትን ሲደጋግሙት እውነት ይሆናል ብሎ አስቦ ሊሆን ይችላል። ይሄ በጭራሽ የሚሆን ነገር አይደለም። ኮሎኔል እንግዲህ የመከላከያ ሰራዊታችን በተለያዩ አካባቢዎች ላይ ሰላምን ለማስፈን ግዳጆችን እየፈጸመ እንዳለ ይታወቃል። ሰራዊታችን ግዳጆችን ሲፈጽም እንግዲህ የተለያዩ የጦር መሳሪያዎችንም ይጠቀማል። በተለይ ከድሮን አጠቃቀም ጋር ተያይዞ ንጹሐኖች በድሮን እየተመቱ ነው የሚል ጥያቄ ያነሳሉና ይህንን ጥያቄ እርሶ ምንድን ነው የሚሰጡት ምላሽ? እንደምታውቁት አንዳንዱ መሳሪያ መነጽር አለው። መነጸር አለው ይሄ መነጸር ከስናይፐር ጀምሮ እንደ ኢላማን የሚመተው ንየውና የከባድ መሳሪያዎቻችን በቀንም በሌሊትም መነጽር ያላቸው መሳሪያዎች አሉ። መነጸር እያልኩ ነው። የጦር ሜዳ መነጸር የሚባለው ከአይን አስር ጊዜ፣ አስራ ሁለት ጊዜ አባስቶ የሚያሳይ ግልጽ አድርጎ የሚያሳይ ነገር አለ። መነጸር እያልኩ ነው ልብ በሉ። የድሮን ግን ካሜራ ነው የምለው አሁን የድሮን ካሜራ ድሮንን፣ የሰሩት እኛ ደግሞ የምንጠቀመው ምን እንደሆነ እናውቃለን። ድሮን በተለይ መከላከያ ሰራዊት የታጠቃቸው ድሮኖች አጠቃቀሙን በግልጽ የሚያውቅ ድሮኑ ደግሞ ቀርጾ ኢላማውን አሳይቶ የታጠቀ ነው ያልታጠቀ ነው በቀጥታ ለውሳኔ የሚያቀርብልን በምስል የተደገፈ በቪዲዮ የተደገፈ ነገር ነው ሲመታ የሚል መሆን ያሳያል ድሮን እንደዚህ ጨፈጨፈ ምናምን የሚል ነገር ዘበት ነው እንዲ መሳሪያ ቢባል እ አለም አቀፍ ቅድም እንዳነሳኋችሁ ሌላ የጦር መሳሪያ በውጊያ ጊዜ ምናምን እንደዚህ ነገር ሊኖር ይችላል ብለን ልንወስድ የምንችልበት ነገር ሊኖር ይችላል ድሮን የሚለው ግን ተደጋጋሚ ይነሰል ያው ትጥቃችን ስለሚያውቁ ነው እኛ ድሮን ስንል እና ጠላት ድሮን ሲል እንግባባለን እንግባባለን ቅድም እንዳልኳችሁ መሀል ላይ ያለው ግን እውነት መስሎት ይህንን የሚል አለ እንጂ ድሮን እየመተው እንዳለ ጥላት አሳምሮ ያውቃል። ለይቶ እየመተው እንዳለ እኛም እሱን እናውቃለን። ሰው ድሮን እያለ የሚያጥላለው ለይቶ የሚመተው እንዲቆምለት የመፈለግ ነገርም ይኖራል ማለት ነው። አንዳንድ ጊዜ የጥላት ምሽጎች እንደምታውቁት እናንተ የሚሄዳችሁ እንደሰራችሁት ገዳም ላይ ትምህርት ቤቶች ላይ የሃይማኖት ተቋማት፣ ትምህርት ቤቶች፣ ህዝብ የሚሰበሰብበት አካባቢ ነው የሚሆኑት፣ አደለ የሚመሽጉት። ምን የሚሉት ይሄ ኃይል ትምህርት እንዲቋረጥ መምህራኖችን እየገደለ ተማሪዎችን እየገደለ ድሮን መታ የሚለው የት ላይ ነው? ትምህርት ቤት ላይ አስቁሞት የለ፣ እንደ አስቁሞት አለኩ። ትምህርትን አስቁሞ ተመታ የሚለው ግን ትምህርት ቤት ነው። የት ያለው ተማሪዎች መምህራኖች እንዲንበረከኩ አድርጎ የሚረሽ ነው። መረሸኑንም ተማሪዎችን መግደሉንም ይፋ የሚያደርግልን መራዊ ሽምብራ ትምህርት ቤት የነን ያክል ተማሪ ገደልን ምናምን እያሉ የሚያወሩት እሱን ነው የማያስተምረውን ተማሪ እሱ ባለበት ትምህርት ቤት እንዲቀር እያደረገ በድሮን ተደበደቡ። ስላቅ። ለነገሩ ይሄ ውሸት የማይሰለቸው ቡድን በአንድ ወቅት እኮ ነግርያቸዋለሁ ድሮን ከነ ፓይለቱ መተንጣል ነው ያለ ነው አደለ። እስከዚህ ድረስ እኮ ነው የዋሸው። ድሮን ፓይለት አለው እንዴ ምናምን የሚለውም ያውቀው ነው። የማያውቀው ግን ይደናገራል። ስለዚህ ውሸት አይሰለቸውም። ውሸትን ሲደጋግሙት እውነት ይሆናል ብሎ አስቦ ሊሆን ይችላል። ይሄ በጭራሽ የሚሆን ነገርም አይደለም፣ የሰራዊታችን ባህሪም አይደለም፣ የድሮንም ራሱ ስሪት አይደለም። ስለዚህ ይሄ ገበያ ላይ፣ ትምህርት ቤት ላይ ወዘተ እያለ የውሸት ፕሮፖጋንዳ ነው። ተኩስ ግን በሚኖርበት ጊዜ በሌሎች መሳሪያዎች ምናምን በሚኖርበት ጊዜ ግን ጉዳቶች ሊኖሩ ይችላሉ ጉዳትን መቀነስ ላይ ነው ፎከስ የሚያደርገው በሰሜኑ ጦርነትም ላይ ካያችሁት ጉዳት አይኖርም አይደለም እሱን ለመቀነስ ግን መከላከያ ፕሮፌሽናል ይሄ ሩል ኦፍ ኢንጌጅመንት ስላለው የግዳጅ አፈጻጸም መመሪያ ስላለው በእሱ ነው ግዳጁን የሚፈጽመው ብለን ብናልፈው ነው ይህንን ግን አጀንዳ ለምን ሆነ ነው ለምሳሌ ሰሞኑን እንደምታውቁት የእርስ በርሳቸው መገዳደል መወነጃጅል ይሄ ጽንፈኛ በተለይ በአማራ ክልል የሚንቀሳቀሰው ለምሳሌ በቪዲዮ ብለው የለቀቁትን እንደሚደሉ ታጋዥ ተማሪ ምናምን ተብሎ የቀረበ አስቡ። እሱ ሲጋለጥ መምህራንን አንበርክከው እየወሰዱ በማህበራዊ ሚዲያ መጋለጥ ሲጀምር የእርስ በርሳቸው መገዳደልና መተማማት ሲሰፋ፣ አጀንዳ ማስቀየሪያ ይህንን ያመጡታል። በተለያየ ነገር ፐርፐዝሊ ነው የሚሰሩት ተደራጅተው አንዳንዶቹም የደው ላይ እየሌሉ ናቸው የሚያወሩት ይህንን አጀንዳ የሚሰጡ ስለዚህ እኛ እናውቀዋለን ህዝባችን ግን ይህንን አውቆ መከላከያ ሰራዊት ምን መሆኑን በተግባር የሚያየ ስላለ አሁን እየታወቀ እየተነቃ የመጣበት ሁኔታ ላይ አለ ብዬ ማስቀመጥ እችላለሁ ይህ ሀይል አላማ የሌለው ነው ለምን አላማ ነው እየታገለ ያለ ጥላቱ ማን ነው ውትድርና አንጻር እየ ወታደሮች ስለሆናችሁ ጥላቱ ማን ነው ከላይ የተሸበበው እንደ ካባ የደረበው ነገር ስርዓቱን ገዥ ፓርቲውን ምናምን ይሄ ካባ ነው። በተጨባጭ ግን ጥላቱ ማን ነው ሆኖ እያየ ነው ያለ ካልን ህዝብ ነው ጥላቱ። ቀረጥ የሚቀርጠው እሱን ነው። ትምህርት እንዳይማር የሚያደርገው እሱን ነው። ተዘዋውሮ እንዳይሰራ እያደረገው ያለ እሱን ነው። እሺ አላማ ካለህማ ልታገል ብሎ የመጣ ወታደሩን እየገደለው ያለ ራሱ ከውስጡ ላይ ያለ ራሱ ነው። የማማተሩ ነገር ሌላ ነገር ሆኖ ይሄ ምናምን እያለ የሚያማትረው እዛው ላይ ፖለቲካ ይሸበብ እንጂ ውስጡ የኢኮኖሚ ጥቅም ያለበት ሀብት ካላግባብ ማግበስበስ ያልሰራበትን አንዳንዶች እና እኮ እዛ እየዘረፈ ሰላም አለ በሚልበት አካባቢ ሱቅ የሚገነባ ሁሉ እንዳለ እናውቃለን። ስለዚህ አላስፈላጊ ከርሱን ለመሙላት የፖለቲካ ማሽሞን ሞኛ ለዚህ ህዝብ ቁም ያለው ለዛ ህዝብ እንደዚህ ብያለው ምናምን ቢል እኛ እናውቀዋለን። አውቀንም ነው መጀመሪያ እየታገል ነው ያለን ገና መጀመሪያው ሲጀመር፣ ዛሬ አይደለም የምናውረው። ዛሬ ህዝቡም አውቆት አንዳንድ ሚዲያዎችም ሲደግፉት የነበረው ካወቁት በኋላ አይደለም የምናውቀው እኛ አነሳሱ ነው፣ ዛሬ አይደለም። እኔም መግለጫ የምሰጠው ተቋሚ ነው ወክየ በፊት ነው ስለምናውቀው ማለት ነው። ስለዚህ ይህ ሀይል በድሮን በእንደዚህ በእንደዚህ የሚለው የእሱን ደካማ ጎን በሌላ ማላከክ ነው። አመሰግናለሁ። ኮሎኔል ጌትነት እንግዲህ እንደሚታወቀው በኦሮሚያና አማራ አንዳንድ አካባቢዎች በተፈጠረው የሰላም እጦት ችግር መከላከያ ሰራዊታችን ህግ የማስከበር ተልእኮን እየፈጸመ ነውና፣ እስኪ በህግ ማስከበር ተልእኮ ላይ የተገኙ ውጤቶች እንዲሁም ደግሞ አሁን የመጣው ነባራዊ ለውጥ ምን ይመስላል የሚለውን ከእርሱ አንድ በት ቢገለጽ ከመንግስታችንና ከህዝባችን ጋር በመሆን ሌሎች የጸጥታና የመስተዳደር አካላትም ሚናቸው እንደተጠበቀው ነው። ይሄ ሰራዊት ግን በከፈለው መስዋዕትነት ባደረገው እልህ አስጨራሽ ትግል እና ተጋድሎ የመጀመሪያው ነገር የፕሪቶሪያ ስምምነት የመጣበትን ሁኔታ እናስታውሳለን። የመጣበትን አግባብ እናስታውሳለን። የሰራዊቱ መስዋዕትነት፣ የሰራዊቱ ተጋድሎ ከፍተኛ ነው። እሱ ያ የሰላም ሁኔታ እንደተጠናቀቀ ብዙ ኃይሎች ተፈጥረዋል እንደተባለው ሰላሙን የማይፈልግ ሊሆን ይችላል። በአሰበው ሊሄድ ብዙ ነገሮች ቀድሞም ይህንን የአሰብ ኃይል በየቦታው የተፈለፈለበት ሁኔታ ነበረ። ዋነኛው ነገር መጀመሪያ ላይ የነበረው እንዴት ነው ነው ሰሜኑ ጦርነት ተላቆ የሰላም ስምምነት ፕሪቶሪያ ቅድም እንዳልኳችሁ ሰራዊቱ በከፈለው መስዋዕትነት ከተገኘ በኋላ ምን ነበረ ከተባለ የክልል መስተዳደሩን መዋቅር ሊያፈርስ በሚችል ሽባ ሊያደርግ በሚችል ሁኔታ በኦሮሚያም ሸኔ፣ በአማራ ክልልም ይሄ ጽንፈኛ ሀይል ወረዳዎችን፣ ዞኖችን አክቲቭ እንዳይሆኑ ክልሎችን የመገዳደር ከዛ ደግሞ ወደ ፌዴራል መንግስት ቅድም እንዳልኳችሁ አራት ኪሎን በዚህ ጊዜ እንገባለን ወዘተ አዲስ አበባን ከበናታል፣ በቅርብ ርቀት ላይ ነው ያለ ነው፣ ባህር ዳርን ያዝን ወይ ጎንደርን ያዝን ምናምን የሚባልበት ለኛ ለሰራዊት የቅርብ ጊዜ ትዝታችን ነው። መስዋዕትነት እየከፈልንም እንዴት እንዳረጋጋ ነው ይታወቃል። ሶ አሁናዊ ሁኔታው በኦሮሚያ ያለው ሁኔታ ነቀምት ከተማ የአውሮፕላን ማረፊያ መሰራቱ ምናምን ብቻ እንዳታዩት የወደብ ከተማ በሚመስል መልኩ የሚያድረው መኪና የህዝቡ እንቅስቃሴ ምናምን የሰላም ድባቡን ስታዩት የተለየ ነው። ሰራዊታችን በከፈለው መስዋዕትነት በብዙ ሺዎች የሚቆጠሩ በሰላም ከክልሉ መንግስት ጋር እየተደራደሩ ሰራዊቱን በሚያደርገው እገዛ ወደ ሰላም አማራጭ የገቡ አሉ። በአገር ሽማግሌ በአባገዳዎች በሚደረግ በህዝብ በሚደረግ እንቅስቃሴ ወደ ሰላም ህይወት የመጡ በጣም በብዙ ሺዎችም ይቆጠሩ አሉ። ይሄ ይበል የሚያስብል ነው። አንደኛ ራሱን ህይወቱን አያጣም፣ ሌላ አይገልም፣ ንብረት አያወድምም። ምን ይህንን አፕሪሼት ማድረግ መቻል አለብን። እኛ የሚዋጋነን እንጂ ከሰላም ከመጣ በኋላ የምታውቁት ነው፣ ወይ ተማርኳል ወይ እጅ ሰጥቷል ወይ በሰላም ገብቷል ብለን ወረድ ጨዋታ አለቀ ነው። አፈሙዝ እስካዝ ወረድ ድረስ ነው ጥርሳችን ነክሰን የምንዋጋው ጥላት ብለን እሱም ጥላት ብሎን የምንዋጋው። እዚህ ላይ በደንብ ሊታይ ይገባል። አሁንም ኦሮሚያ ክልል ያለው ሁኔታ አልፎ አልፎ የሚንቀሳቀስ ካልሆነ በስተቀር ይሄ ነው የሚባል ኃይል ኑሮ ሰራዊቱን የሚገዳደር ልማትም ያደናቀፍ ምናምን የሚሆንበት ደረጃ ላይ አይደለም። የክልል መንግስትም፣ የዞንም፣ የወረዳ፣ የቀበሌም ተረጋግቶ መንግስታዊ መዋቅሩን አድርጎ ወደ ልማት ስራው ገብቷል። የተሽለከለከ ሰላም አለው ለማለት የሚደረግ ጥረት ግን በሚዲያውም በምኑ አለ። ይሄ ደግሞ በክልሉም የጸጥታ የመስተዳደር አካላት እገዛ፣ በህብረተሰቡም ሰራዊታችን አሁን እንቅስቃሴ ላይ ስላለ መልክ ያስይዘዋል። በአማራ ክልል መጀመሪያ አካባቢ ያደርገው የነበረው በክልሉ ተጽዕኖ ይፈጥረው የነበረው ሁሉ ነገር ቁሞ መንገድ ተዘጋግቶ የኢኮኖሚ እንቅስቃሴ ሁሉ ታግዶ አመራሩ እንደ ልቡ ስራውን የማይሰራበት መንግስትም ያቀደውን ልማት የማያካሄድበት ነበር። አሁንስ አሁን መንግስት ያቀደው የኮሪደር ልማት በሉት ምናምን፣ በጎንደር በባህር ዳር በወሳኝ ከተሞች በሚባለው በደብረ ብርሃን በደብረ ማርቆስ በተለያዩ ቦታዎች ይህ እንቅስቃሴ አለ። የልማት እንቅስቃሴ ብቻ ሳይሆን የተለያዩ ማህበራዊ ክንውኖችም በደንብ እየተከናወኑ ነው። የክልሉ መንግስት እንዲሁ ወደ ወረዳዎች በስርዓት እያጠናከረ ቀበሌዎችን እየያዘ የተወሰኑ ስፖቶች እና በሚዲያ ላይ ያለው ተጽዕኖ ካልሆነ በስተቀር ይሄ ነው ተገዳዳሪ ኃይል ኑሮ እንዲህ ያደርጋል ምናምን፣ መከላከያን ይገጥማል ወዘተ የሚባለው ነገር እሱ ተረት ተረት ነው። አሁን ቅድም እንዳልኳቸው አራት ኪሎ ምናምን ቀርቶ ምን ያክል ኪሎ ሜትር እንደራቁ ባናውቅም፣ ህመሽ ሎክለክ ያለፈ ሌላ ነገር የላቸውም። ኮሎኔል ጌትነት ሰፊ ማብራሪያ ሰጥተውናል። ምናልባት በዚህ አጋጣሚ የሚያስተላልፉት መልእክት ካለ ከዚህ በኋላ የመጣውን ሰላም የማጽናት ሰላምን የማጽናት ስራ ከሁሉም ዜጋ ይጠበቃል። ሰራዊታችንም እሱ ነው እያደረገ ያለው። እንደምታውቁት ጄኔራል መኮንኖች ሳይቀሩ ሲነር ጄኔራሎች እያንዳንዱ ከማዕከልም ወርዶ ህዝብ እያወያየ የጸጥታ ስራውን እየደገፈ ብዙ ነገር ለማስተካከል ጥረት ተደርጎ ውጤት ተገኝቶበታል። ይሄንን የተገኘው ውጤት መንከባከብ ያስፈልጋል። መከላከያ የሚያደርገው ነገር ተሰማርቶ በጣም ብዙ ነገሮች ሰርቷል። የተገኘ ውጤት፣ የሚታይ ውጤት አለ። ይህንን የተገኘ ሰላም እየመጣ ያለ ልማትን ለማስቀጠል ሰላምን ማጽናት ላይ እርብር መደረግ መቻል አለበት። ይህ መከላከያ ብቻ ሳይሆን የእያንዳንዱ ዜጋም ስራ ነው። መከላከያ ጎን ተሰልፎ ህዝባችንም ሰላሙን እንዲያጸና እንዲያረጋግጥ በዚሁ አጋጣሚ መግለጽ እፈልጋለሁ። እንደተባለው በትግላችን በመስዋዕትነታችን አሁንም ሰላማችን እናረጋግጣለን፣ ኢትዮጵያ እናሻግራለን። በእኛ ዘመን በእኛ ጊዜ ኢትዮጵያ አትፈርስም። የቃል ብቻ ሳይሆን በተግባር እያደረግ ነው ስላለ፣ ልማቷም ተፋጥኖ ታድጋለች፣ ትበለጽጋለች የሚል እምነት አለኝ። ይህንን ለማለት ነው።